ሰላም ዩቲብ ተከታታዮች እንደተለመደው ህልሞችና ፍቺዎቻቸው መንገራችሁ ይሆናል። ለዚህ ቤት አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ የደወል ምልክቷንም መንካት እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ህልሞቹና ፍቺዎቻቸው እንዳታችኋለሁ። አንድ ሰው በህልሙ ትልቅ ዓይንን ካለመ በውርስ የሚገኝ ሀብትን ያመላክታል። ያው በአጠቃላይ ሀብትን ነው የሚያመላክተው። አንድ ሰው በህልሙ መንሰላል ሲወጣ ካለመ ንግድ ቢጀምር ውጤታማ እንደሚሆን የሚያመላክተው ነው። አንድ ሰው በህልሙ መነጽር ሲያረግ ካለመ የቅርብ ጓደኛውን ትንሽ ቅራኔ ቢኖርበትም ግን ግልጽ አርጎ ለመናገር እንዳልቻለ የሚያመላክተው ነው። አይነ ስውር ሆኖ በህልሙ ያለ ሰው አንደኛ ስዕለት ካለበት ስዕለት ያስታውስ፣ ሁለተኛ ደግሞ ዙሪያውን በትኩረት ማየት እንዳልቻለ የሚያመላክተው ነው። አንድ ሰው በህልሙ አዲስ ሳህንን ካለመ ጋብቻው በቅርብ እንደሆነ የሚያመላክተው ነው። ወርቃማ ሳህንን ያለመ ሰው ደግሞ ሀብትን ነው የሚያመላክተው። አንድ ሰው በህልሙ ባዶ ጠረጴዛን ካለመ ባዶ ጠረጴዛ ድህነትን ያመላክተዋል። በተቃራኒ ደግሞ ጠረጴዛው ላይ ብዙ ምግቦች ኖረውበት ያለመ ሰው ጥርፋማነትን፣ ሀብትን ያመላክተዋል ማለት ነው። መብረቅን በህልም ማየት የፈጣሪን ቁጣን ነው የሚያመላክተው እና ያው ተግቶ መጸለይ ላይ ይኖርበታል፣ ይህን ህልም ያየ ሰው ማለት ነው። ከፈጣሪ የሚመጣን ቁጣን ነው የሚያመላክተው። አንድ ሰው በህልሙ ጉንዳንን ካለመ ከባድ ባላጋራ እንዳለው፣ ጠላት እንዳለው የሚያመላክተው ነው። ጤፍን ማለም መከራን ያመላክታል። በተቃራኒ ደግሞ ጤፍ ሲፈጭ ካለመ በህይወት የሚመጣው መከራ ከዛ ነገር መገላገልን የሚያመላክተው በጣም ቆንጆ ነው። ሲፈጭ ማየት ሀሳብ ያስጨነቀን ነገር ወይም ከባድ ነገር የነበረ መፍትሄ እንደሚያገኝ የሚያመላክት ነው እና በጣም ቆንጆ ነው። አንድ ሰው በህልሙ በሬ ካለመ በሬ አጋንንትን ያመላክተዋል። ይሄ ደግሞ በተቃራኒው ደግሞ በሬ ሲታረድ ያለመ ሰው አጋንንትን ድል ማድረግን ነው የሚያመላክተው እና በጣም ቆንጆ ነው። ያው በሬን ካለምን ጥሩ አይደለም። በሬ ግን ሲታረድ ካለምን ግን አጋንንትን ድል ማድረግን ነው የሚያመላክተው። አንድ ሰው በህልሙ በጣም ሲያሳድዱት ሰዎች ካለመ የማያውቀው ሰው ማለት ነው ሲያሳድደው ካለመ የአጋን ቱኪያ በዙሪያው እንዳለ የሚያመላክተው ነው። ካመለጠ በጣም ቆንጆ ነው፣ ያንን ነው የሚያመላክተው። በግን ማለት በክርስቶስን ያመላክታል። ፍየል ደግሞ ሴጣንን ታመላክታለች። አንድ ሰው በህልም ጸጉሩ በጣም ረዝሞ ካለመ ጸጋን ያመላክተዋል። በተቃራኒ ደግሞ ሲላጭ ካለመ ደግሞ ጸጋ መገፈፍ ነው። ስለዚህ ይሄን ያለመ ሰው ደግሞ በደንብ በርተቶ መጸለይ ይኖርበታል ማለት ነው። ጸጉር ሲላጭ ጸጋ መገፈፍን ስለሆነ የሚያመላክተው ማለት ነው። የተከፈተ በር አንደኛ መጪ ጥሩ ነገር በህይወቱ እንዳለ ያሰው የሚያመላክት ነው ያየው ሰው ማለት ነው። ሁለተኛ ደግሞ ያልጠበቁት መልካም የሆነ ነገር ሊመጣ እንደሆነ የሚያመላክት ነው። በአጠቃላይ የተከፈተ በር ማለት በጣም ቆንጆ ነው። በደግሞ የተዘጋ በር ካለመ ካለምንም ግንኙነት ብቻ መቅረትን ያመላክታል። ሁለተኛ ደግሞ ነገሮች እየተዘጋጋበት እንደሆነ ያሰው እንቅፋት የሆነው ነገር እንዳለ ከፊቱ የሚያመላክተው ነው። ያው ስለዚህ ይሄን ያለመ ሰው ደግሞ በደንብ ተክቶ መጸለይ ይኖርበታል ማለት ነው። እንደተመቻችሁ ተስፋ አደርጋለሁኝ በሌላ ህልሞችና ፍቺዎቻቸው እስከሚመጣ ለዛሬ ይህን ይመስላል። መልካም ጊዜ። ሰብስክራይብ ያላርጋችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁ እንዳረሱ